አይሻልሽም አይሄድም፣ አይጠይቁም። አትሊስት እንኳን ሰው እኮ ምክንያት አለው። ስለ ሰው ወይ ምናልባት ጆንዳኔ እንዳይረሳ ምናልባት ያለው ክብር ዝናው የነበረው ሰዓት እንዳይረሳ ወደፊት እንዲመጣ ሁሌ ስለሱ እንዲታወስም ይሆናል ልጁ የሚጠራው። ፌመሶች የሚለየኝ፣ አዎ ፌመስ ነኝ አለ የስ ኦፍኮርስ ነኝ። ምንም የሚዋሽ ነገር የለም። እንኳን ወዳጅ ጠላትም ይመሰክርልኛል። ግን እኔ ከሌላው የሚለየኝ ምን እንደሆነ ታውቃላችሁ? ከሌላው ቲክቶከር ከሌላው ፌመስ ከሚለው የሚለየኝ ስሜቴን ፊት ለፊት ነው የማንጸባረቀው። ማን ይቅርታ አስጠየቀኝ? ማን ሪከርድ አደረገ? አካውንቴ እንደሆነ ታውቂያለሽ። የሴት ጠንካራ ነኝ፣ አስራ ሰባት አካውንት ተዘግቶብኝ ነው። ስለኔ ያወራሽ ነበር፣ ስለኔ ያወራሽ ነበር፣ በጣም ስለኔ ያወራሽ ነበር። ናሆም ፎንቲ ጆንዳኔልን በአንድ አመት ከአምስት ወር ውስጥ ሶስቴ ብቻ ነው የጠየቀው። ናሆም ፎንቲ ጆንዳኔል ጋር አልሄደም። ናሁን ፎንቲ እንዴት ነው ብረት ወደ እስር ቤት ይዞ የገባው? ይሄ አዋርዱን እንትን እንዴት ነው ይዞ የሚገባው? እየዋሸነው ምናም ምናም የሚል ቪዲዮች እያየው ነው። እሺ እኔ ደግሞ አሁን ለዚህ ነገር መልስ ልስጥ። በጣም መመልሶ መልስ። በመጀመሪያ ጋይስ እውነት ስናወራ ማለት ነው። ናሁን ፎንቲ በአንድ አመት ከአምስት ወር ውስጥ ጆን ዳንኤልን የጠይቀው ሶስት ቀን ብቻ ነው አለች። እኔ ጆን ዳንኤልን ሶስት ቀን ብቻ አይደለም የጠየቁት። ጆን ዳንኤል አንድ አመት ከአምስት ወር ሲታሰር፣ እኔ ዘጠኝ ወሩን ኢትዮጵያ አልነበርኩም ጭራሹ ኡጋንዳ ነበርኩ። የነበርኩት ስድስት ወሩን ነው እዚህ የነበርኩት እና በስድስት ወር ውስጥ በጣም ብዙ ጊዜ ጆን ዳንኤልን ጠይቀዋለሁ ኢቨን ለመጀመሪያ ጊዜ እኔና ሊያሾ ራሱ የተገናኘ ነው እኔ ጆን ዳንኤልን ጠይቄው ስወጣ ነው ለመጀመሪያ ጊዜ ራሱ የተገናኘ ነው እዛ ነው አየኋት በአይኔ ራሱ እዛ ነው እንደዛ ቢሆን እንኳን እኔ ሶስቴ እንኳን ጠይቄው ቢሆን እንኳን ለምን ዛሬ ማውራት አስፈለገ እውነት እውነት የምር እኔ ሶስቴ ብቻ ከሆነ የጠየቅኩት እሱ ለምን ዛሬ ማውራት አስፈለገ የምር ነው ለምን ዛሬ ማውራ ለምን እስከ ዛሬ ከዚህ በፊት የምር ሊያሾ በራሷ ሊያሾ ከዚህ በፊት እነ ናሆን ፎንቲ ምናምን እየሄዱ ጆን ዳንኤልን ይጠይቁታል ምናምን ምናምን ብላ አውርታለች። አሁን ላይ ናሆን ፎንቲ ሶስቴ ብቻ ነው ይጠየቀው አለች። ለምን ከዚህ በፊት ግን እነ ናሆን ፎንቲ ብዙ ጊዜ ይጠይቀዋል ብላለች። ገባችሁ? አንዳንዴ ማለት ነው። በተለይ ደግሞ ኮመንቱን አብረው ችግር የለም፣ ዩርዲ አብረው ኮመንቱን ችግር የለም። የሚሳደብ ሰው ካለ የመሳደብ መፍቶ ችግር የለም። አንዳንዴ ማለት ነው ጋይስ፣ እኛ የሆነ ነገር ላይ ዝም ስንል ወይም ደግሞ መልስ ሳንሰት ስንቀር ወይ ምናምን ወይ ምናምን ወይ ምናምን ነገር ልክ የሆኑ ሰዎች ደግሞ ተናጋሪ ስለሆኑ እነሱ ልክ ናቸው፣ እኛ ልክ አይደለንም ምናምን ማለት አይደለም። የምሬድ ነው እኔ እነዚህ እንደነዚህ አይነት ወሬዎችን እራሱ ሰምታችሁ የምትሳደቡ ሰዎች ምናምን ግን ሰላም ናችሁ ወይ ደህና ናችሁ ጌታ ነው የምሬድ ነው እንዴ እንዴ ለጆንዳኔ ልኮ እኔ ማለት እኔ ኡጋንዳው ጋንዶኝ ማን ነው ለጆንዳኔ ላይቭ ላይ ወጥቶ አልቅሶ ይቅርታ ስጠይቅ የነበረው? ማን ነበር ለምን ሾርት ሚሞሪ እንሆናለን? ጌታ ምስክር። ማን ነበረ? ማን ነበረ ስንት ጊዜ ቅርታ እያለ ቪዲዮ ሲሰራ የነበረው? ማን ነበረ? አሁን ሁሌ የሆነ አጀንዳ ሲጠፋ የሆነ አጀንዳ ይመጣል። የሆነ አጀንዳ ሲጠፋ የሆነ አጀንዳ ይመጣል። አሁን አጀንዳው ደግሞ ወደኔ ይዞራል። አሁን ፎንቲ አስመሳይ ነው፣ ድሮም አውቄው ነበረ። እኔ የኔ የምላቸው ሰዎች ምናምን ምናምን ነገር ኮሜንት ላይ ገብተው ድሮም አውቄው ነበረ አስመሳይ ነው ምናምን። እንዴ አረብራዘር ተረጋጋ። እንደዛ አይደለም እንደዛ አይደለም ጌታ ምስክሬ እንደዛ አይደለም። ለማንም ብዬ ምኖር ሰው አይደለም፣ ለራሴ ብዬ ነው የምኖረው። ባይዘው አይደለም ማንም ሰው አግዞኝ አይደለም ማንም ሰው ማንም ሰው አግዞኝ እኔ እዚህ ጋር አልቆንኩ ኢየሱስ ምስክር ነው። ያሳለፍኩት ህይወት አይበሰም ባይዘው። ሌላው ነገር ደግሞ የዳናይት ኮመንት ላላችሁኝ ነገር የዳናይት ኮመንት ደግሞ እኔና ዳናይት ጋር አለመግባባት ያለመግባባት ነው። እኔና ዳኑ ዛሬ ራሱ አሁን ራሱ ከመግባት በፊት እያወራን ነበረ በስልክ ትናንትናም፣ ከትላንት ወዲያም አውርተን ነበረ በስልክ እና ባለመግባባት ውስጥ ነው ሙሉ አሳቀው ገደሉ ቁመቤቴ እንደፈለገ ማለት የልቡን እንዳይናገር ነው የምታደርጉት በተለይ እኔ ጋር የመጣውን ሰው ሁሉ ሰድባችሁ ጨረሳችሁ፣ ወቅሳችሁ ጨረሳችሁ። አሁን ፋኒ እኔ አንድ ቀን ነው ጌሜ እየተጫወትኩት ፋኒ ጀግና፣ ጠንካራ፣ አባት ምስኪን ስለሆነ ነው ወንድ ነው እያላችሁ እንዳልደገፋችሁት ራሳችሁ ሰው እንዲደግፈው ሰው እንዲቀበለው አድርጋችሁ ከዛ ደግሞ ፋኒ ከኔ ጋር ጌም ሲጫወት በንጋታው ነበር። አልወርድም አለ እምቢ አለ ኤርፖርትን አሸበረ ምናምን ሀገራችንን ለሌላ ዜጋ አዋረደ ስትሉት ነበር። አሁን ደግሞ ጆንዳኔል ደግሞ ሲፈታ ደግሞ አዶናይ ለነበረን ቆይታ እናመሰግናለን። ቻው። ነገ ደግሞ አዶናይና ጆንዳኔል አብረው ቪዲዮ ደግሞ ሲሰሩ ሁለት ተጽዕኖ ፈጣሪ ወንድ ጀግኖች አብረው ቪዲዮ ሰሩ ትላላችሁ። አታጨብጭቡ፣ አቋም ይኑራችሁ። እኩል ሁለት ሰው ማስኬድ ይቻላል። እኩል ሁለት ሰው መውደድ ይቻላል። እኩል ሁለት ሰው ማድነቅ ይቻላል። ጭንቅላታችሁ እስክትተቱት ማርያምን የእውነቴን ነው። እንደ ጆን ዳንኤል መውደድ ትችላላችሁ። አዶናይም በራሱ ልክ መውደድ ትችላላችሁ። ለአዶናይም ያለ ቦታ አለ። በሁለት ሰው ማስኬድ ይቻላል። ለማባላ ከምትሄዱ አቋሚ ኑራችሁ። አራት ነጥብ ደግሞ ሁለቱም ደማቸው አንድ ነው። ሁለት ተጋሪዎች ናቸው እየመሩ ያሉት ስለዛ አንድ አይነት እንትኖችን ባታባሉ መልካም ነው። ቀጣይ ማን ያለኝ? ቆይ ጌይስ፣ እንዳረሳ ጻፍ ጻፍ አድርጌ ነው። ቆይ ውዶች፣ ን አን እንዳረሳ ጽፌ ነው። ሃቢባ ጌይስ፣ እያስታወስኩ ነው። ሽጊሚን ከመጀመሪ በፊት ሃቢባ። ሀቢብዬ ሀቡነት የትነሽ ህመሜ ስቃይ ባየሽ። ሀቡነት ሀቡዬ የክስት አርጌልሽ ነበር። የት እንደሆንሽ እኔ እንጃ አላውቅም። በሰላም ነው ወይ? ለምን ጠፋሽ? እንዴት ጠፋሽ? በምን ምክንያት ጠፋሽ? ጨርሶ ይማርሽ፣ ለልጆችሽ ያቆይሽ። ሀገር ቤት ገብተሽ ደሞ ኮን እግዚአብሔር በሰላም ገብተሽ ከምትወጃቸው ጋር ያገናኘሽ። ባለሽበት ሰላሙኝ። ጠፍተሻል። አመሰግናለሁ። ሪታይር አርጎ እንዴት ነው እድሜው ጃጅቶ አለ አንዱ። ስልጣን ወይ ደሞ ስራ ሲያስረክብ ነው የሚመስለው፣ ኮመንቱ እንዳለ ጆን። ምንድነው አዶናይ፣ ለነበረን ቆይታ እናመሰግናለን። እግዚአብሔር እኔ በቃ ብቻዬን ይሄ ማህበረሰብ ብዬ ነው የሳትኩት። ለምን ያኔ ጆ ሲታሰር እንዳለ አልወርድም አልወርድም አልወርድም እያሉ ሁላችን ሙድ ያልያዘ ሰው የለም። ማርያምን እንደው እናንተው ናችሁ ደግሞ። ዛሬ ደግሞ ናሆምን ልትተቹ የምትመጡት በምን ሞራል? እኔ እኮ ምን አይነት ሞራል የሰጧችሁ የሰጧችሁ ማን ነው የሰጣችሁ? እነዚህ ልባችሁን ጤም አድርጎ ሞራል የሞላው ምቢቲን። ጋይስ ግራ የገባኝ አሁን ተዘጋጀች ተመጣጣኝ አድሪስ ናሆም እንኳን እኮ እንዳው ሄዶ ባይጠይቀው ሄዶ ባይወው እንኳን ተውት። አላየውም እንበል፣ አልጠየቀውም እንበል እናንተ እንደምትሉት ማለት ነው። ስለማትወዱት አንዳንዶቻቸው ከእናንተ እኮ በተሻለ እንኳን ማለት ነው። እንዳይረሳ ሁሌ ስሙ ይጠራል እኮ። እሱ ብቻ በቂ እኮ ነው። ይሮ ሀብቱ ይሮ መጠየቅ እኮ ግዴታ የለበትም። ቢያንስ እንኳን እንዳው በውሸት እንኳን ቢሆን መልካም ነገር ነው ያወራው እኮ እህ ጆን ይመለሳል። እሱ ነው እዚህ ቲክቶክ ላይ ሲታወቅ የነበረው እያለ እሱን ስምና ስምና ዝናውን ግንባታውን እኮ ነው እንትን እያለ የነበረ እንጂ እኮ ታስሯል ብሎ እንደ ማንኛውም ሰው እንደሌላም ቲክቶክ ጸጥ ብሎ መሄድ ይችላል። ማርያምን እናንተ ነበራችሁ ስትሰድቡት ጆን የነበረው እነ ማይፈታ መስራችሁ ቀን ማትወጣ መስራች አንድ በአንድ ሳትቀሩ ቀሩ ሁላችንም አንወርድም አንወርድም እያላችሁ ሙድ ስትይዙ የነበረው ለምን ተዋሻላችሁ? አትሊስት ናሆም እኮ ሄዶ እንኳን ባይጠይቀው እንኳን እኮ ዝናውን ፍምስናውን ለሰው የሚወደውን ክብር እንኳን እኮ አውጥቶ አልሳጠም ታል እኔ ድሮም እኮ ነው የምነግራችሁ አትሰሙም፣ እንጂ ቅናት እያላችሁ ትሄዳላችሁ እንጂ እናንተ ችግር የኢትዮጵያ ቲክቶከሮች አይዋደዱም። ኢትዮጵያ ውስጥ ያለ ቲክቶከር አይዋደድም። አብሮ ይበላሉ፣ አብሮ ይጠጣሉ። አንዱ አንዱን እኔን አሁን ከጠላኝ አንድ ቲክቶከር ምሳሌ ነው የምሰጣችሁ አሜሪካን ሀገር ነው ያለሁት እኔን የሚጠላኝ ቲክቶከር ካለ ከኔ ያኛውንም እኮ ይጠላሉ፣ ሁለቱንም ይጠላሉ። ግን ትንሽ ይሻሉኛል በሚል እነዛን ከፍ አንደኛውን ዝቅ ማድረግ ምናምን ይሄ ነው ስራቸው፣ የታወቀ ነው። በቃ አትዋደዱም። አንተ የራስን ግንባታ ለመገንባ የምፈልገው ምናምን፣ ልክ ራሳችሁን እንደ ጨዋ አድርጋችሁ አንድን ሰው ላይ ለመውቀስ አትምጡ። እከክ ያቺ እከክ በነገራችን ላይ ማለት ነው። እኔን የምትወዱኝ ለእኔ ጊፍት የሰጣችሁ አታክ ሲደረጉ ሲነኩ ቁሙላቸው። እኔ ልጆቼ አንተር ማደውልብኝ ያልኩት ልጆች። እንዴ ምንጉር ነው? ላይቭ ላይ ነኝ። ሰውዬ፣ ቆይ እንዴ። ሄሎ፣ ላይቭ ላይ ነኝ። ላይቭ ላይ ማሚ፣ ቻው። ኦራይ፣ ላይቭ ላይ ነኝ። ላይቭ ላይ ነኝ። ሰውዬ፣ ማ መርቀኑ ነው እንዴ? ተሳስቶ ነው እንዴ ደውል ኤኒዌይስ እናም ባጭሩ ባጭሩ ምነግራችሁ እኔ የምትወዱኝ በአባት ተባበሪ እንድተባበርሽ ስሙ። እኔ የምትወዱኝ እኔ የምታከብሩኝ በእኔ ምክንያት አታክ የሚደረጉ በእኔ ምክንያት የሚሰደቡ ስማቸው የሚጠፋን ሰዎች ፕሊስ ቁሙላቸው። እኔ ሌሎቻችሁን አላልኩኝም። የእኔ ልጆች ሁሌ ቤታ የሚሉ አምናም ካቻምናም ባህሪያቸው የማይለወጥ ሁልጊዜም ለእኔ መልካም አስተሳሰብ ያላችሁ ስትሰደቡ ከነስድባችሁ ለእኔ የቻላችሁ በአጠቃላይ ስሞትላችሁ በእኔ ምክንያት የሚሰደቡ አታክ ሆኖ ጥሩ እያደረጋችሁ ነው። እያየው ነው። ማርያም ምን ሁላችሁም ነቅታችኋል። እኔ እስኪ ገርመኝ ድረስ ማለት ነው። አዎ፣ ከቤታ ጋር ስለታረቀ። አዎ፣ ከቤታ ጋር ስለሆነ። አዎ፣ የተሰደበው ምሱ። ትናንትና ለእኔ ዩኒቨርሲቲ ስለሰጠኝ ተሰድቧል። ወድሻለሁ ስላለ ተሰድቧል። በጠጥ እናንተን ማደጋግሙብኝ በእኔ ምክንያት ተሰድቧል። ብዙ ሰዎች ናቸው በእኔ ምክንያት የተሰደቡት። ብዙ ሰዎች ናቸው በእኔ ምክንያት የተንቋሸሹት። ምክንያቱም እኔን ስለወደዱኝ፣ ለእኔ ጊፍት ስለሰጡ፣ ከኔ ጋር ስለሆኑ ብቻ ነው እየተሰደቡ ያሉት እንጂ ዘር ነክተው አይደል፣ ብሄር ነክተው አይደል። ኢቨን በጆን ዳንኤል ሲመጡ ጆን ዳንኤልን ስሙን ዝናው ወስደውበት አይደል አንቋሽውታል። ሁሌ ስለ እሱ ዝና ከፍ እያደረጉ እየተናገሩ ነው። እኔ ጆን ዳንኤልን እንደውም ናሆም ሄዶ አልጠየቀውም ከምትሉና እዚ ጋ ከምታቀርቡልኝና እዚ ጋ ጆን ዳንኤል ሲታሰር አንወርድም እያለ ሙድ ከያዘው ናሆም መቶ እጥፍ ይሻለኛል። ጆን ዳንኤልን ሄዶ አልጠየቀውም ያላችሁት እንግዲህ ሄዶ ጠይቆታል። ብዙ ልጆች ያውቃሉ ግን ያላችሁት እሱ ይሻለኛል። ለምን አትሊስት እንኳን በእሱ አልተሳለቀም፣ በእሱ አልተሳለቀም። ሁሌም ጌሙ ላይም ምኑ ላይም ጌም እንዲጫወት የሚያበረታታው ጆን ዳንኤል መሆኑን ክሬዲቱን ሳይወስድ ተናግሯል። አመስ ስራ ገጥም፣ ክብር አይገባችሁ። አንድ ሰው ራሱን ችሎ ስለ ጆን ዳንኤል መጥፎ ካላወራ ሚም ሲሰሩበት ሙድ ካለያዘ ዝናውን ካልወሰደበት ክሬዲቱን ካልወሰደበት ምን አባታችሁ አድርገ ነው የምትሉት? እንኳን ሄዱ ያልጠየቅ ቀማላ እንዴ እግዚአብሔርን አበዙት። እንኳን ጌም ይደርሳል። ተረጋጉ። አበዙት። እግዚአብሔር ምስክሬ ነው። እንዴ ምን አወራላት? መጣች፣ ተበረተፈ። ከዛ እኔንም ማየሽ ትናንትና ጊፍት ሰጠኝ ወድሻለሁ አለ። ዳስ ጠምዳ ያዘችው። ሌሎቻችሁ ግን በተረፈ ሞራል የላችሁ ነው። አሁን የምናገር እመቤቴን እምላችሁ። ምክንያቱም ጆን ዳንኤል ሲታሰር እኔ እስክገረም ላይ ገረም ላይቭ ላይ ወጥቼ እኔ ራሱ ነገ እኔ የሆነ ነገር ብሆን ወድሻለሁ የሚለኝ ሰው ይሄንን ነው የሚያደርገው እስክል ድረስ ነው የታዘብኳችሁ። ሁላችሁም ጆን ሲታሰር ሁላችንም ሳይቀር አንወርድም አንወርድም አንወርድም እያለ ሚም ሲሰራበት ሙድ ሲያዝ ደግ አደረገ ሀገርን አሳልፎ ሊሸጥ እያላችሁ ስትሰድቡ የነበረው እናንተው ራሳችሁ ዛሬ አዶናይ ኪንግ መጥቶላል ስለነበረን ቆይታ እናመሰግናለን ብላችሁ ምጽፉ ናችሁ። ጆን ዳንኤል ስትሰድቡት የነበረው ሁላችሁም፣ ጆን ዳንኤል የታሰረ ቪዲዮ ላይ ኮመንታችሁን እንዳለ ገብታችሁ አንብቡ። አስመሳይ አስመሳይ ናችሁ፣ በቃ አጎብዳጅ አፈንዳጅ ናችሁ፣ ቀማላሞች ውሸታም ናቸው። እኔ ውሸታም ሌባ ሰው አይመቸኝ፣ አጭበርባሪ ሰው አይመቸኝ። በቃ ሄዶም ማይጠይቆም ሄዶ ማይጠይቆ ግን እኔ ከሌላው ሚለየኝ ምን እንደሆነ ታውቃላችሁ? ከሌላው ቲክቶከር ከሌላው ፌመስ ከሚለው ሚለየኝ ስሜቴን ፊትለፊት ነው ማንጸባረቀው። ማን ይቅርታ አስጠየቀኝ? ማን ሪከርድ አደረገ? ማን ማንም አባቱ ያመጣ ማልቀስ ካለብኝ አለቅሳለሁ። ፊትለፊታችሁ መሳደብ